ሰላም ጤና ስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች፣ በያላችሁበት የዓለም ጥጉሉ ሰላምታዊ ይድረሳችሁ። አድማጮች፣ ተመልካቾች ለዛሬ ማክሰኞ ይመጥናቸዋል ያልኳቸው ነጫጭር የሀገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮ ትጠይቃለሁ። ቀጥታ ወደ መረጃዎች ነው አልፈው መረጃን የማስቀድምላችሁ። በአማራ ክልል በተለያዩ ቦታዎች ላይ የደፈጣ ውጊያ እንዲሁም የፊትለፊት ውጊያ፣ የካምፕ ጥቃቶች እየተፈጸሙ ይገኛሉ። በተለያዩ ቦታዎች ላይ ጉዳት መድረሱን ተከትሎ እንደከዚህ በፊቱ የአገዛዙ ሰራዊት በንፁሃን ነዋሪዎች ላይ እርምጃ እየወሰደ ይገኛል። ለአብነት በባህር ዳር በቅርብ ርቀት በብራቃት የተፈጸመው ጥቃት አንዱ ማሳያ ነው። በርካታ ሶሻል ሚዲያዎች እየዘገቡት ይገኛሉ። የሟች ቁጥር አርባ ስድስት የነበረው አሁን የቅብር ስነስርዓት ተፈጽሞላቸዋል የተባለው ወደ ሀምሳ ከፍ ማለቱ ነው የተሰማው። እንግዲህ በጣም በሚያሳዝን ሁኔታ መከላከያ በተመታ ቁጥር በሁሉም ቀጠና ነው ይሄ ድርጊት እየተፈሰመ ያለው። የበቀል እርምጃ የሚወስዱት በነዚህ ንፁሀን ዜጎች ላይ ነው እርምጃ የሚወስዱት። ይህንን ነው ተግባራዊ ያደረጉ ማለት ነው። ብራቃት አካባቢም በሌላ መረጃ በጃዊ ጥምቦጋ የህዋት ታጣቂ ቤት ለቤት እየዞሩ ገንዘብ እየዘረፉ ነው ተብሏል። በጣም የሚገርመው አንዳንድ የአካባቢ የመረጃ ምንጮች በአካባቢ ላይ የሚታወቀው የባህል ልብስ ተብሎ የሚጠራው ሽርጥ ሽርጥንም እየወሰዱ እንደሚገኙ ተገልጿል። ገንዘብ ብቻ አይደለም የሚወስዱት ሽርጥን የሚወስዳሉ ተብሏል። የፋኖ ታርጋ የተለጠፈላቸው የታሰሩት ወጣቶች በአላማጣ አልተፈቱም ተብሏል። እንግዲህ ትናንትና ወደ ስልሳ የሚደርሱ የአላማጣ ከተማ ወጣቶች በዋታጣቂዎች ታፍሶ እንደታሰሩን የተገለጸው መከላከያ በዚህ አፈሳና በዚህ እስር ፕሮግራም ላይ ለህዋት ታጣቂዎች ድጋፍ አድርጓል። ረድቷቸዋል ማለት ነው እስሩ እንዲከናወን። ሌላው በአማራ ክልል ሌላ የቀጠሮ ዘመቻ ከማዚያ አንድ ጀምሮ አዲስ የተመረቁት አድማ ብተና ይሳተፍበታል ተብሏል። ውጤቱ ጥሩ ከሆነ የአድማ ብተና ቀጠናውን ይቆጣጠራል ነው እንግዲህ እየተባለ የሚገኘው የአድማ ብተና ምደባ መከላከያ እያጀበ ወደ ግንባር እያስገባ ይገኛል ተብሏል። ፋኖ የተቆጣጠራቸው አካባቢዎች ላይ ነው እንግዲህ ዋነኛ ዘመቻው እየተከናወነ የሚገኘው። ብርሸለቆ ማሰልጠኛ ላይ በርካታ ቁጥር ያላቸው የአድማ ብተና ሰልጣኞች ሰልጥኖ ወጥቷል። አብዛኞቹ ይሄንን ጦርነት እየተቃወሙ ወደ ፋኖ የተቀላቀሉም አሉ። እንደገና ደግሞ ክፍያ ደህና ክፍያ ይሰጣቸዋል ተብሎ ደግሞ በዚህ በገንዘብ ተታሎ ደግሞ ግዳጅ ቀጠና ገብቶ ከፋኖ ጋር ለመዋጋት አሁንም የስርዓቱን ወንበር ለማስጠበቅ ቃል የገቡ እንዳሉም የታወቀበት ሁኔታ ነው ያለው። ሰሞኑን እንግዲህ አዲስ ዘመቻ ይጀመራል ተብሎ ይጠበቃል። ይሄ እንግዲህ ከዚህ በፊት ተነጋግረውበታል። አማራውን እርስ በርስ የማዋጋትና እርስ በርስ የማታኮት ስራዎችን ነው የምንሰራ እያሉ ይገኛሉ። ወጣቱን ባለው ፋይናንስ ተጠቅሞ ፋኖን እና የአማራ ሌሎች የአማራ ወጣቶችን፣ ፋኖም አማራ ነው፣ ሌሎች ወጣቶችም አማራ ናቸው። እርስ በራሳቸው እንዲታኮሱ እናደርጋለን ነው። ይሄንን ተግባራዊ እያደረጉ ይገኛሉ። ዞሮ ዞሮ አይታመኑም። ጊዜ ደርሶ ወደ ፋኖ እስከሚቀላቀሉ ድረስ እንጠቀምባቸው ነው። እነዚህን ኃይሎች የሚጠቀሙ ደግሞ ፋይናንስ ወጪ በማድረግ ነው። በገንዘብ በማታለል ማለት ነው። በገንዘብ በመግዛት ማለት ነው። በገንዘብ በመግዛት ወንድም ወንድሙ ላይ እንዲተኩስ እየተደረገ ይገኛል። አማራ ክልል ላይ ይሄ በተግባር የታየ ጉዳይ ነው። የስም ማጥፋት አይደለም። ሁሉም ቀጠናዎች ሸዋ ቀጠና፣ ወሎ፣ እንዲሁም ጎንደር እና ጎጃምን ድርጊቱ እየተፈጸመ ያለው በዚሁ አይነት ልክ ነው። ከፍተኛ ቁጥር ያለው ከፍተኛ ቁጥር ያለው ሰራዊት ነው እንግዲህ የሰለጠነው ይሄ ሁሉ ገብቶ ይዋጋለታል ወይስ የህዝቡን መጨፍጨፍ ግምት ውስጥ አስገብቶ ይህን ስርዓት ለአንድ እና ለመጨረሻ ከፋኖ ጎን ተሰልፎ ያጠፋል ወይስ ፋኖ ላይ ተኩሷል የምለው ያ ሌላ ጉዳይ ነው። አብረን የምንከታተል ይሆናል። አዲስ ዘመቻ ለማንኛውም ፕሮግራም ተይዞለታል። ሌላው በባህር ዳር ዙሪያ የተጨፈጨፉት የማች ቁጥር ወደ 50 ደርሷል። ዛሬ ቀብር ስነ ስርዓት ተፈጽሞላቸዋልም ነው የተባለው። ብራቃት እንግዲህ ይህ ግፍ ተፈጽሟል። አድማጮቻችን፣ ተመልካቾቻችን የብራቃት ከተማ ህዝብ በሀዘን ተውጧል። ከተማም በሀዘን ድባብ ውስጥ እንደምትገኝ መረጃዎች ከየአቅጣጫ እየወጡ ይገኛሉ። ሆነ ተብሎ ነው እንግዲህ ንጹሐን የተጨፈጨፉትን የተባለው። መከላከያ ሲመጣ በንጹሐን ላይ ነው እንግዲህ የበቀል እርምጃ እየወሰደ የሚገኘው ይህን ተግባራዊ አድርጎታል። ሌላው በካርቱም የተጨፈጨፉት የአማራ ተወላጆች ጉዳይ፣ በገዳሪፍ የሚገኙት የሱዳን ጀረናሮቹ በጉዳዩ ያወቅነው ነገር የለም መረጃ ካለን መረጃ አልደረሰንም፣ እንከታተላለን ብሏል። እንግዲህ ድርጊቱን የፈጸሙት የዋት ታጣቂዎች ናቸው ነው የፈጸሙት ተብሏል። እንግዲህ ሳምሬ የሚባል ሰው በላ ቡድን ከዚህ በፊትም እንግዲህ በማካድራ ጭፍጨፋ ፈጽሞ በተፈናቃይ መልክ ሱዳን ውስጥ ገብቶ ከመሸገ በኋላ አሁን ለሱዳን ወታደሮች ድጋፍ በማድረግ እየተዋጋ የሚገኘው የበቀል እርምጃ መውሰዱ ነው። እንግዲህ እሱ ነው ድርጊቱን የፈጸመው። አንዳንድ ገዳሪፍ አካባቢ የሚገኙት የሱዳን ጀረናሮች ጉዳዩ እናጣራለን ብሏል። እንግዲህ ይሄንንም በቅርበት የሚከታተሉ ሰዎች እንዳሉ ተገልጿል። በሌላ መረጃ በታች አርማጮ ዛሬ ከማሌዳ ጀምሮ ተከታታይ የከባድ መሳሪያ ድብደባ ተደርጓል። ከማሰረው ደንብ የመጣ መከላከያ ነው እንግዲህ ድብደባውን ያደረገው ተብሏል። ይህንን ካደረጉ በኋላ ወደ ማሰረው ደንብ ተመልሶ እንደሄዱ ተገልጿል። የአጸፋ መልስ እንዳልተሰጣቸው ነው እንግዲህ። የፍራት የፈሪዱላ ከባድ መሳሪያ ፋኖ ያሌለበትም ያለበትንም አካባቢ ፋኖ የአጸፋ መልስ ይሰጠናል ብሎ ጫካዎች ላይ ከባድ መሳሪያ ድብደባ አድርጎ ምንም አይነት የአጸፋ መልስ ሲያጡ ተመልሶ ወደ ማሰረው ደንብ እንደተመለሱ መረጃዎች ይጠቁማሉ። በሌላ መረጃ በከባድ ውጊያ እየተደረገበት ያለው አካባቢ ክንፈ ዘገላ የተባለው ቦታ ነው። የአየር ጥቃትም ተፈጽሟል። ወታደራዊ መሪን ጨምሮ የሚሊሻ መሪ ተገሏል። የተከበቡ ወታደሮችን ለማስለቀቅ ነው አየር ኃይል ጥቃት ያደረሰው ተብሏል። እንግዲህ አስራ አራተኛ ቀን ዘመቻ ነው ፋኖቹ እያሉ ያሉት። ይሄ ዘመቻውንም ተጠናክሮ የቀጠለበት ሁኔታ ነው ያለው እዚህ አካባቢ እንግዲህ ክንፈ ዘገላ የተከበበ መከላከያ አለ። ይህንን ለማስለቀቅ የአየር ጥቃት ተፈጽሟል። በዚህ አየር ጥቃት ምን ያክል ጉዳት እንደደረሰ መረጃው ተጣርቶ ሲወጣ ለአድማጭ ተመልካቾች የምናደርስ ይሆናል ማለት ነው። ሌላ ውጊያ እየተደረገበት ያለው አካባቢ ወገራ ነው። ወገራ አምባ ጊዮርጊስ፣ ፋኖ ወደ ከተማ ገብቷል። ፖሊስ ጣቢያም ተቃጥሏል። ምን የተባለው በተመሳሳይ ዳባት ነው እንግዲህ ውጊያ የነበረው ፍርድ ቤትን ጨምሮ ተቋማት ጠዋት በነበረው ውጊያ ተቃጥሏል ተብሏል እዚህ አካባቢም ከሰዓት በኋላ ደግሞ ዳባት አካባቢ ያለው ውጊያ ጋብ ማለቱን የመረጃ ምንጮች መረጃን አድርሶናል አድማጮቻችን ተመልካቾቻችን በሌላ መረጃ አሜሪካ በህውቲ አማጽዋን ላይ ዝቷል በመርከቦቻችን ላይ የምታደርጉትን ዘመቻ አቁሙ ካልሆነ ግን እናንተንም ድጋፍ ሰጪ አስተባባሪዎቻቸውንም ልክ እናስገባለን ብሏል ዶናልድ ትራምፕ እንግዲህ ባለፈው ጊዜ ቁስሏችሁ ዘልቀው እስከሚገባ ቀጥቅጠናችኋል አሁንም ካላቆማችሁ ወዮላችሁ፣ ብሏል ትራምፕ። ትራምፕ እንግዲህ የህዩቲ ታጣቂዎችን በኢራን ነው የምትደገፈው እያለ ኢራን ላይም እየዛተ ይገኛል። በዚህ በቀይ ባህር እንግዲህ የአሜሪካ መርከቦች የእስራኤል መርከቦች ከፍተኛ ዋጋ እየከፈሉ ይገኛሉ። የህዩቲ ታጣቂዎች እንግዲህ እነዚህ መርከቦች ዶግ አመድ እያደረጉ ይገኛሉ። እስከ ጭነታቸው እያቃጠሉ ይገኛሉ። በዚህ የተበሳጩት ዶናልድ ትራምፕ የማታርፉ ከሆነ እናንተንም ድጋፍ የምታደርግላቸውንም አገር አንድ ላይ እንቁጣለን እያሉ ዛቻ አሰምቷል ማለት ነው። አድማጮች ተመልካቾች፣ እንግዲህ የሀገራችን ወቅታዊ ሁኔታ ከቀን ወደ ቀን እየጨመረ የመጣበት ሁኔታ ነው ያለው። ድርድር የሚባለው ነገር የተወሰነ ጋፕ ከሄዱ በኋላ ድርድር የምትባለዋን አማርኛ ይሰርዟታል። ትንሽ ሲመቱ ደግሞ ድርድር የምትባለዋን ካርድ ይዘው ይመጣሉ። አሁን በክልሉ ውስጥ የሰለጠኑትን አድማ ብተና ውጤት ያመጣልናል ብሎ በተስፋ እየጠበቁት ይገኛሉ። ይሄ አድማ ብተና እነሱ በሚፈልጉት ስትራቴጂ እና በሚፈልጉት የውጊያ መጠን የሚሄድላቸው ከሆነ መከላከያ እረፍት ያገኛል። የከባድ መሳሪያ ሽፋን ብቻ እየሰጠ መከላከያ እራሱን መልሶ ማደራጀት ስራዎችን ይሰራል የሚል እሳቤ አድርጓል። ይሄንንም ለመወሰን ቦታ ቦታቸው ላይ እየሄዱ ይገኛሉ። እነዚህ ቦታ ቦታዎቹ ላይ እየሄዱ ያሉትን የአድማ ብተና ሰራዊት ደግሞ እጀባ እያደረገላቸው የሚወስደው መከላከያ ነው። የትውውቅ ስራዎች እየተሰሩ ይገኛሉ። ሰሞኑን እንግዲህ ከስልጠና እንደወጡ አንዳንድ የአማራ ክልል የልማት አውታሮችን የልማት ጣቢያ፣ የልማት ቀጠናዎችን፣ ከተሞችን፣ የኮሊደር ልማቶች ሲያስጎበኙ ነበር። ቀጥታ ወደ ፖለቲካ ውስጥን የገቡበት ሁኔታ ነው ያለው። አሁን ከፋኖ ጋር የሚደረገውን ውጊያ ግንባር ላይ ጥሩ ኦሪየንቴሽን እንዲኖራቸው እና ብልጽግና ክልሉን በጥሩ ሁኔታ እያስተዳደረ እንደሚገኝና የልማት ሂደቱም ጥሩ እንደሆነ አስቀድሞ ኦሪንቴሽን ተሰጥቷቸዋል። ቀጥታ ግንባር ሲገቡ ለሚያደርጉት ውጊያ ቁርጠኝነትና ቆራጥነት እንዲኖራቸውና ፋዶ ላይ እንዲተኩሱ የተደረገ የፖለቲካ ሲስተም ነው ነው አንዳንድ የፖለቲካ መረጃ ምንጮች መረጃን እያወጡ የሚገኙ ይሄም እንግዲህ የሚሆነው ውጊያ ገብቶ በውጊያው ላይ ቀጠናዎችን ሸፍኖው መዋጋት ከቻሉ መከላከያ ተስቦ ወጥቶ ራሱን የመልሶ ማደራጀት ስራዎችን ይሰራና ተመልሶ አማራ ክልል ላይ ለአንድና ለመጨረሻ የማጥቃት እርምጃ ይፈጽማል የሚል መረጃዎች ናቸው አሁን እየወጡ የሚገኙት። እንግዲህ እነዚህ አርባ ብተናዎች እስካሁን ውጊያ አልጀመሩም። ቦታ ቦታቸው ላይ በየምድብ ምድብ ስራቸው ተቀምጧል። ቀይ መስመር ምናምን ተብሎ የተቀመጡ ፋኖ የተቆጣጠራቸው ቀጠናዎች ላይ ቦታ ቦታቸውን እንደያዙ ነው የሚገኘው። ሰሞኑን እንግዲህ ውጊያ ይጀምራሉ። የእነሱ ውጤት ጥሩ ከሆነ ስልጠናውም ይቀጥላል። መከላከያውም ተስቦ ይወጣል። የከባድ መሳሪያ ሽፋን ያደርጋል። እንግዲህ የሚፈልጉት ዓላማ ምንድን ነው? አማራውን እርስ በራስ አታኮስን የምትለዋን ፖለቲካ ተግባራዊ ለማድረግ ከፍተኛ ርብርብ እያደረጉ እንደሚገኙ ተገልጿል። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራም እንድትከታተሉ በአክብሮት እጠይቃለሁ።